አርሰናል አንድ ለባዶ በሆነ ውጤት ቼልሲን ማሸነፍ ችሏል። ሚካኤል ሜሪኖ ሀያኛው ደቂቃ ላይ ያስቆጠረው ጎል መድፈኞቹን በዚህ በለንደን ደርቢ የበላይ ሆነው እንዲወጡ አስችሏቸዋል ኤምሬትስ ላይ የነበረ መርሃ ግብር ነው ቼልሲዎች ከዚህ ጨዋታ አንድ ቀን ቀደም ብሎ የወሳኝ ተጫዋቻቸውን ግልጋሎት እንደማያገኙ ካረጋገጡ በኋላ ያደረጉት መርሃ ግብር ነው አርሰናል አሁንም ከቆመ ኳስ ጎል አግኝቷል ከማእዘን ምት ትላንትና የማሸነፊያ ጎላቸውን አስቆጥረዋል የቡካዮ ሳካ መጎዳት ከማእዘን ምቶች አርሰናል የሚያስቆጥራቸው ጎሎች በብዙ እንዲያሽቆለቁሉ ምክንያት ሆኖ ነበረ። ባለፉት ሀምሳ ሶስት የኮርና ምቶች አንድ ጎል እንኳን አልተገኘም ነበረ። አስራ ሁለት ምናምን ጨዋታ ሆኗቸዋል። አሁን እንግዲህ የማርቲን ኦደጋርድ የኮርና ምት በሚካኤል ሜሪኖ እርሱ እንኳን ከጨዋታው መጠናቀቅ በኋላ በሰጠው አስተያየት ፕሪምየር ሊግ ቲቪ ላይ ኤሪያው አካባቢ እዛ ፋርፖስት ኤሪያው ቦታው ላይ ነበረ አታክ እንዲደረግ ኳሱን የላከው ቀጥታ ወደ ጎል ለማስቆጠር አስቦም አይደለም። ከዚህ ከፊት ለፊት ሆነ ከኋላ ያለውን ቦታ ለማወቅ ይቸግራል፣ ክፍት ይሁን አይሁን፣ ነገር ግን ቦታውን ለማጥቃት በማሰብ ነው ኳሱን የላኩት አለ። ይሄ ስፔናዊ ጎል አስቆጥሯል ለሚካኤል አርቴታ። በጊዜያዊነትም ቢሆን ሜክሺፍት ያጥቂ ስፍራ ተጫዋች የሆነ የሚገኘው ሚኬል ሜሪኖ ነው። በአጥቂነት ከተሰለፈባቸው ሰባት ጨዋታዎች ለመድፈኞቹ አራተኛ ጎሉ ሆኗል። የትላንትናው ደግሞ ማሸነፊያ ጎል ነበር። አዎ ትናንትና በቼልሲም በአርሴናል በኩልም ተመሳይ የሆኑ ችግሮች ውስጥ ሆነው ነው ጅማሮ ያደረጉት። ቅድም እንዳልነው በቼልሲ በኩል ወሳኝ ወሳኝ አጥቂዎቻቸው አልነበሩም። አርሴናል በኩልም ተመሳሳይ የሆነ ችግር ውስጥ ነው ያሉት እና ሁነኛ ግብ አስቆጣሪዎቻቸውን ሳይዙ የገቡበት ነው። ሚኬል ሜሪኖ ያን ተቀይሮ ገብቶ ሁለት ግቦችን ካስቆጠረ በኋላ ወዲያውኑ ለሚኬል አርቴታ የመጣለት ሀሳብ ቢሆን ዘጠኝ ቁጥር ማሰለፍ ብቻ ነበር። ምክንያቱም ያን አጨራረሱ በጣም ጥሩ ነበር። ግን ደግሞ ካልታሰበ ቦታ ነው የመጣው። አማካይ ተከላካይ ነው ይሄኛው። የመጨረሻ አጥቂ የሚፈልገውን ቴክኒክ ብቃት መያዝ በጣም ከባድ ይመስለኝ። ደግሞ ሚኬል ሜሪኖ ከሚጫወትበት ቦታም ሳይሆን ሜዳ ላይ ካለው እንቅስቃሴ አንጻር፣ ምንም እንኳን ስፔኖች ለእንደዚህ አይነት ነገር የቀረቡ ቢሆንም ከባድ ውሳኔ ነው የወሰነው ደግሞ አማራጭ አልነበረው ምክንያቱም ራሂም ስተርሊንግን እዚያ ቦታ ላይ ከማሰለፍ ይሄኛውን ተጫዋች መምረጥ። ትላንትና ግን እድል ነበረ ጋብርኤል ጋብሪኤል ማርቲኔሊ ከአንድ ወር አስራ አምስት ቀን ምናምን ገደማ በኋላ የመጀመሪያ የፕሪሚየር ሊግ ጨዋታው ነው ቋሚ ሆኖ የተሳለፈው። ይህንን ይህንን ተጫዋች በመስመር አጥቂነት የሚሳለፈውን ብራዚላዊ ዘጠኝ ቁጥር ማድረግ የበለጠ ቀላሉ አማራጭ ይመስል ነበር አይደለ? ከሜሪኖ ይልቅ። አዎ፣ ማለት እኔ አሁን ጋብሪኤል ማርቲኔሊ ስፔሶችን እንዲፈጠር ምክንያት የሚሆን ተጫዋች ነው። በጣም የሚሮጥ ቴክኒካል ተጫዋች ነው። ስለዚህ መስመር ላይ ሩጫዎቹ ይፈልጋሉ። መስመርም ላይ አማራጭ አለው። አዎ ምን ልል ነው ሚኬል ሜሪኖ በእነዚህ ጨዋታዎች ለሚኬል አርቴታ ብቸኛው የተሻለ አማራጭ ዘጠኝ ቁጥር ስፍራ ላይ ለመጫወት የተሻሉ አማራጭ እርሱ በመሆኑ ምክንያት ነው። ካሉት አማራጮች እርሱ ይሻላል። አንደኛ በተክለ ሰውነት ጥሩ ነው። ሆልድ አፕ ፕሌይ ማድረግ ይችላል። የቆሙ ኳሶችን መጠቀም ይችላል። እንደተመለከትከው አስቆጥሯል እና ደግሞ ወደ ሳጥን ውስጥ የሚያደርጋቸው ሙከራዎች የተሻሉ ናቸው። ትላንትና ኮ ሚገርም ያጥቂ ስፍራ ተጫዋች ይመስል ነበር። አንድ ሮበርት ሳንቼዝ ያወጣበትን ኳስ ከሰውስ በአንድ ንክኪ ወደ ጎል በቮሊ የላካት ኳስ የሚገርም ነበረ። እና የሚሻሉ አማራጭ እርሱ በመሆኑ ነው ይሄንን መጠቀም የመረጠው እንጂ ለምሳሌ ኢተን ቤንች ከማድረግ ይልቅ ማርቲኔሊ የሚሰለፍበት ቦታ ላይ አድርጎ ማርቲኔሊን ከፊት ማድረግ ይችል ነበረ። ትሮሳርድ ደግሞ ሞክሮታል እኮ ዘጠኝ ቁጥር። ይህኛው ግን የተሻሉ አማራጭ ነው፣ የተሻለ ሆኖ ተገኝቷል። የእኔም ሀሳብ ምንድን ነው ማርቲኔሊን ዘጠኝ ቁጥር ቅደም ስታነሳ እሱ ይሻላል ያልክ ስለመሰለኝ ነበር። ማርቲኔሊ በሚያደርጋቸው ሩጫዎች ተጫዋቾችን እየቀነሰ እድሎችን የመፍጠር አቅም ያለው ተጫዋች ነው። የሚሞክራቸውም ኳሶች እንደዚህ አይነት እድሎችን የሚሰጠው ተጫዋች ነው። ትላንትና ኢንዞ ማሬስካ አሰላለፋቸውን ልክ በቼልሲ ቤት የቅርብ ጊዜ ትውስታ ነው አይደል? አንቶኒዮ ኮንቴ እንደዚሁም ቶማስ ቶል በባክስሪ ተጫውተው በቼልሲ ቤት ውጤታማ ሆነዋል። ስለዚህ ኢንዞ ማሬስካ መሆን ወደዛ እየገቡ ይመስላል። ትላንትና የገቡት በባክስሪ ነው። በሶስት አራት አምስት በሶስት አራት ሁለት አንድ አሰላለፍ እና ፔድሮ ኔቶን የመጨረሻ አጥቂ አድርገው ነው የገቡት። ሬሲ ጀምስ በቀኝ አለ። ሪሲ ጀምስ የበለጠ ወደ መሀል እንዲገባ ነበረ ፍቃድ የተሰጠው ከካይሲዶ ጋር እንዲሰለፍ፣ ልክ አሁን ሩበና ሞሪም እንደሚጠቀምበት ማለት እኮ ነው። አራት ሶስት ሶስት የነበረው አሁን ወረቀት ላይ ስትመለከተው እንደዚህ አይነት ነገሮች ሊሆኑ ይችላሉ። ግን ሬሲ ጀምስ የምናውቀው ዊንግ ባክ ወይም ደግሞ ፉል ባክ ሆኖ ትላንትና ግን የነበረው ሚና የሚድፊልደርነት ሚና ነበረ እንዲወጣ የተደረገው እና ከጨዋታው በኋላ ስለዚሁ ጉዳይ ራሳቸው ተጠይቀው ነበረ። እና ሮሚዮ ላቪያ ወደ መጨረሻ አካባቢ ነው ተቀይሮ ወደ ሜዳ የገባው፣ ጉዳት ላይ የነበረ ተጫዋች ነው። የኮል ፓልመር አለመኖር ብዙ ነገሮቻቸውን ረብሾባቸዋል። የኒኮላስ ጃክሰን አለመኖር የበለጠ በጣም ብዙ አስቸግሯቸዋል። ኖኒ ማዲዮኬም እዚህ ላይ የለም። ሰውየው ፔድሮኔቶን ከተጠቀሙ በኋላ ኤንዞ ፌርናንዴዝ ነበረ ኮል ፓልመር ይሰጥ የነበረውን የአስር ቁጥር እና የፈጠራ ሚናን እንዲወጣ ያሰለፉት ክሪስቶፈር እንኩንኩና ጄዴን ሳንቾን በመስመር በኩል በማውጣት ከዛ ሪሲ ጄምስ ከሞይሴ ካይሲዶ ጋር አብሮ እንዲጫወት ለማድረግ ነበር ሀሳባቸው። ፎፋና በቀኝ መስመር በኩል ቀይሮት ገባኮ መጨረሻ ላይ ማሎ ጉስቶ ግን አልሰራላቸውም። የኮል ፓልመር አለመኖር በጣም ብዙ ዋጋ አስከፍሏቸዋል። ባለፉት ጨዋታዎች ይሄ ተጫዋች የሚሰጠው የጎል ግልጋሎት መጠኑ በብዙ መጠን እየቀነሰ መጥቷል አይደል በሰባት ኮል ፓልመር አላገባም። ረዥም ጨዋታ ሆኖታል። እሱ ባላገባባቸው ደግሞ ቼልሲም አላሸነፈም። በሰአሲስት ማድረግም ተስኖታል እንጂ 683 ደቂቃ ሆኖታል ኮል ፓልመር ጎል ካስቆጠረ እና ደግሞ ለጎል የሚሆኑ ኳሶችንም አመቻችቶ ማቀበል እንደዚሁ ቸግሮታል። ነገር ግን አንዳንድ ቁጥሮችን ስመለከት 2025 ከመግባቱ በፊት እና 2025 ከመግባቱ ከገባ በኋላ ያሉ የኮል ፓልመር ስታቶች በብዛት ተመሳሳይ ናቸው። ለምሳሌ ሾት የሚያደርጋቸው ሙከራ የሚያደርግባቸው መጠኖች፣ ክሬት የሚያደርጋቸው ቻንሶች፣ የሚፈጥራቸው እድሎች እና ሌሎች የጨዋታ እንቅስቃሴዎቹ በብዛት ተመሳሳይ ናቸው። ልዩነቱ አሁን አውትከሙ በጎል እና በአሲስት እየተመነዘረለት አለመሆኑ ነው። አሲስት እንዳያደርግ ምክንያት የሚያስቆጥር ተጫዋች አለመኖሩ ነው። የእርሱ ብቻ ችግርም አይደለም። አሲስት አሲስት ታውቃለህ፣ በጣም ጥሩ ጨራሽ ካለህ ከአርባ ሜትርም ዝም ብለህ የላከው ኳስ አምስት ስድስት ሰባት ሰዎችን ቀንሶ ያስቆጠረው ባንተ ነው የሚመዘገበው እና አንዳንዴ አሲስት ነገሮችን ትንሽ በተዛባ መንገድ እንድንረዳ ምክንያት ሊሆነን ይችላል። አንዳንዴ ቁጥሮች በሙሉ ግን መቶ ፐርሰንት ባልሆነባቸውም ጨዋታዎች ጭምር የኮል ፓልመር አስፈላጊነት እጅግ የገዘፈ ነው። ለቼልሲ አሁን እርሱ ያጡት ለመጨረሻ ጊዜ ይሄ ተጫዋች በፕሪምየር ሊግ ጨዋታ ያልተሰለፈው ከአስራ አንድ ወራት በፊት እዚሁ ኤሚሬትስ ስታዲየም ላይ አምስት ለባዶ በተሸነፉበት ጨዋታ ነው። ትናንትናም አልነበረም፣ ቡድኑም ተሸንፈው ለመውጣት ተገዷል። የኮል ፓልመር አለመኖር በትልቁ ይጎዳቸዋል። ምክንያቱም እሱ በቆመበት አጋጣሚ ቸልሲም እንደ ቡድን የቆመበትንም ስታስተውል የኮል ፓልመር ሚና ትልቅ እንደሆነ በደንብ ትረዳለህ። ስለዚህ ኢንዞ ማሬስካ ይሄ ሊመጣ እንደሚችል ገና በውድድር አመቱ መጀመሪያ አካባቢ እንደዚህ አይነት አስደናቂ ጉዞን ሲያደርጉም ሲናገሩ ነበር። ተደጋግመው እንደምታስታውሰው ይሄ ቡድን የዋንጫ ቡድን ነው፣ የፕሪምየር ሊግ ሻምፒዮንነት የሚፎካከር ቡድን ነው ሲሉ ሁልጊዜ በጋዜጣዊ መግለጫ ይናገሩ ነበረ። በፍጹም የዋንጫ ቡድን አይደለም እኛ ሀሳባችን ለዋንጫ መፎካከር አደለም ብለው ሲናገሩ ነበር። ገና ያልበሰለ ቡድን ስለነበር አሁን የፈሩት የደረሰ ይመስላል። ከፉክክር እየራቁ መጥተዋል። ግብ ጠባቂ ላይ ትላንትናም እንደው ትንሽ እናንሳ ስለ ሮበርት ሳንቼዝ። ይሄ ተጫዋች ነበረ ቋሚ ሆኖ የተሰለፈው ባለፈው በዎልቭስና በማንቸስተር ሲቲ ጨዋታዎች ላይ የሰራቸው ስህተቶች የቋሚ ተሰላፊነት እድሉን እንዲነጠቅ አስገድዶት ነበረ። ከዛ በኋላ ፊሊፕ ጆርገንሰን ነበረ ቋሚ ግብ ጠባቂ ሆኖ ለቼልሲ ሲሰለፍ የነበረው። አሰልጣኙ በጋዜጣዊ መግለጫዎች ላይ ከዚህ በኋላ እንዴት ነው የምታደርገው ተብሎ ሲጠየቅ በቀሪ የፕሪምየር ሊግ ጨዋታዎች የቡድኔ ቋሚ ግብ ጠባቂ ተሰላፊ ይሄ ጆርገንሰን የተባለ ግብ ጠባቂ ነው ብሎ ነበረ። አሁን ደግሞ በተከታታይ ሁለተኛ ጨዋታውን ነው እንግዲህ ሮበርት ሳንቼዝ ቋሚ ሆኖ የተሰለፈው ባለፈው ሌስተር ሲቲን ባሸነፉበት ጨዋታ ክሊንሺት ይዞ መውጣት ችሎ ነበረ። ትናንትና ግን ስህተቶች አልጠፉትም። አንዳንድ አጋጣሚዎች ላይ እነዚህን ስህተቶች መልሶ ነበረ። ለማንኛውም ቋሚ ሆኖ ተሰልፏል። ቡድኑም ተሸንፎ ወጥቷል።